ሰላም ሰላም ውድ የዩቲዩብ ሰብስክራይበሮቼ፣ ይሄ የምታዩት ቪዲዮ አዲሱ ቤተ መንግስት አካባቢ ወይም የካ ተራራ ላይ ሆኜ ነው ይህን ቪዲዮ የቀረጽኩት ወይም ደግሞ ሳተላይት ሲቲ ወይም ጫካ ፕሮጀክት ተብሎ ከሚጠራው አካባቢ ሆኜ ነው የቀረጽኩት። በእርግጥ ወደ ቤተ መንግስቱ መግባት አይቻልም ከሰራተኛ በስተቀር። ስለዚህ ወደ አማካኝ ቦታ አካባቢ ሆኜ ነው ከአጥሩ ግቢ ውጭ ሆኜ ነው የቀረጽኩትና የካ ተራራ ላይ ሆናችሁ ቁልቁል አዲስ አበባን ስትመለከቷት ይህን ትመስላለች እና በጣም ያምራል። አስቡት የበለጠ ደግሞ እዚያ ቤተ መንግስቱ ላይ ሆናችሁ ከፍታ የመጨረሻ ጫፍ ላይ ሆናችሁ ስታዩ ደግሞ ምን ያህል የበለጠ ግልጽ እና የአማረ ሆኖ ሊታይ እንደሚችል መገመት ትችላላችሁ። በአካል ስታዩት እና በቪዲዮ በእርግጥ በጣም ልዩነት አለው። በአካል ስታዩት በጣም ያምራል።